ሰላም ይህ ኢትዮ ፊደል ነው በኢትዮ ፊደል አማርኛ እንግሊዝኛ ሂሳብ እንዲሁም ሌሎችን ትምህርቶችን በኦንላይን እናስተምራለን መማር የምትፈልጉ ቪዲዮ ላይ ባስቀመጥነው ስልክ በኢሞ በዋትሳፕ በቴሌግራም እንዲሁም በሌሎች የሶሻል ሚዲያ አማራጮች ሀሎ በሉን የምትፈልጉትን ትምህርት በምትፈልጉ ሰዓት መማርና መከታተል ትችላላችሁ እሺ በዛሬው ትምህርታችን ወይም በዛሬው ቪዲዮዋችን ደግሞ ይዘላችሁ የመጣሁት የአማርኛ ፊደላትን ነው። የአማርኛ ፊደላትን ከዚህ በፊት ሰርቼላችኋለሁ፣ ግን አግድም እንደዚህ ነው ሆሪዞንታል እየሰራሁላችሁ። አብዛኞቻችን እንደዚህ ወደዚህ አግድም እናነባቸዋለን፣ ነገር ግን ደግሞ እንደዚህ ወደ ታች አናነባቸውም እያንዳንዳቸውን ለመለየት እንቸገራለንና ዛሬ ይህንን የምትለዩበትን መንገድ ነው ይዤላችሁ የመጣሁት። እንዴት አርጋችሁን ለመያዝ እንደምችሉ ነው እንግዲህ ከመጀመሪያው ጀምረን ወደ ትምህርታችን ስንጀምር ወደዚህ ሀ ሁ ሂ ሀ ሂ ሁ ብላችሁ ታቁታላችሁ። ነገር ግን ደግሞ ለያይተን እያንዳንዳቸውን ስንጠይቃቸው ደግሞ የተወሰነ የምትቸገሩት የመቸገር ሁኔታ ይታያልና ይህንን ለመቅረፍ ደግሞ ምን ብናደርግ እንይዘዋለን የሚለውን የማሳያችሁ ይሆናል። እንግዲህ ይህንን ለማድረግ ለመያዝ ከአሁጌ ካሄ በቅርጽ ሳይሆን በድምፅ ነው፣ በዜማን የያዛችኋቸው ማለት ነው። እያንዳንዳቸውን ካለያችሁ፣ ስለዚህ ከዚህኛው ይህን ወደዚያ አግድም ከያዛችሁ ወደ ታች ደግሞ ቨርቲካሊ መያዝ ይኖርባችኋል ማለት ነው። እያንዳንዳቸውን ለመለየት እንግዲህ ከዚች ጀምረን ዜናውን ለምሳሌ ይቺ ማነች? ሀ ነች። ሀ ከዛ ወደዚህ ሳይሆን ወደዚህ። ይቺ ማነች? ለ ለ

ይቺ አ ይቺ በ ይቺኛዋ ስ ማነች? ይቺ ቸ ናት። እና እንዲህ ወደ ታች እየቆጠራችሁ ስትሄዱ በቀላሉ መያዝ ትችላላችሁ። እንዲሁም ደግሞ አሁን ይቺ ማነች? ሁ ው ሀ ሁ ብላችሁ መለየት ትችለታል።

ይቺ ሱ፣ ያው ሰ ሱ። ይቺ ማነች? ሱ ናት ማለት ነው። ከጎኗ ጥላ ያለ ይቺ ሹ። ይቺ ማነች? ኡ ይቺ ቡ ቡ። ይቺ ማነች? ቱ ይቺ ቹ ቹ ነች። ይቺ መልካም ቹ እሺ በመቀጠል ደግሞ ይቺ ማነች ዛሬ እንግዲህ ወደታች ነው አግድም ሳይሆን ወደታች ነው ምናያቸው እያንዳንዳቸውን እያንዳንዳቸው እንዴት እንደሚለዩ ይቺን እያን ይቺ ለይቼ ካው ማናት ስላችሁ ሂ ካላችሁ የትክክልናችሁ ቀጥል እንደዚህ በድምጽ ብቻ መያዛችሁ እንደዚህ ነው ቅርጻቸውን ማወቅ ያስፈልጋል ሂ እያንዳንዳቸው እንደተለያዩቸው በዚህ አይነት መንገድ የምታደርገው አሪፍ ነው ይቺ ማነች ሊ ማናልኳችሁ ሊ

ይቺ ማነች? ለሉሊላ ሌ ሌ ናት ማለት ነው። ይቺኛዋ ሼ ሼ ይቺ ማነች? ሜ ይቺ ማነች? ሴ ሴ ይቺ ሬ ሬ እንላታለን ማለት ነው።

ይች ሆ ናት። ሆ ይቺ፣ ሰባተኛ ፊደሎች። ሎ ሎ። ይቺ ሆ። ይች ማነች? ሞ ሞ። አሽ ይቺስ ማነች? ሶ ሶ እንላታለን ይችኛውን

ኦኬ መልካም እንግዲህ የአማርኛ ፊደሎችን እንዲህ እያደረጋቸው ማወቅ ትችላላችሁ። አልያዛቸው ላለ እንዲሁ በድምፅ አውቃችኋቸው። ግን እያንዳንዳቸውን ፊደሎችን ለማወቅ የምትቸገሩ ከሆነ እንደዚህ አግድም ሳይሆን ወደዚህ ሳይሆን ወደ ታች የምታነቡ ከሆነ እንደዚህ በቀላሉ መያዝ የሚችሉ ይሆናል እና ፊደሎችን ስታነቡ ጀስት በዚህ አይነት መንገድ ብታደርጉ ሞር እናንተ በቀላሉ ብቁ መሆን ትችላላችሁ። በዚህ አይነት መንገድ ብታነቡ ወደ ታች እንደዚህ የምታነቡ ከሆነ በቀላሉ አማርኛን ማንበብ መጽሐፍ በአጭር ጊዜ መቻል ትችላላችሁ። ምንም ሳትቸገሩ በቀላሉ ቅርጻቸውን ማወቅ ትችላላችሁ። ምክንያቱም አሁን አግድም እንግዲህ ወደዚህ ስታነቡ እንደዚህ ስታነቡ የምታውቋቸው በድምፅ ነው ብዙም ጊዜ በድምፅ ካሁ ካየ ላችሁ ታውቃችኋላችሁ ነገር ግን እያንዳንዳቸውን ደግሞ ለይታችሁ እናወቅ ስትሉ የሚያስቸግራችሁ በድምፅ ብቻ ስለምታውቁት ነው። በድምፅ ብቻ አውቃችሁት የሚያስቸግራችሁ ከሆነ ደግሞ እንደዚህ ቨርቲካሊ ወይም ቁልቁል ብታነቡ እናንተ ሞል ብቁ መሆን ትችላላችሁ። እንዲሁም ደግሞ በኦንላይን ተምራችሁ ብቁ መሆን አማርኛ ማንበብ መጽሐፍ እንግሊዝኛ ነው እንዲሁ ሌሎች ነው መሆን ለምትፈልጉ ልጆች ቪዲዮ ላይ እያስቀመጥን ነው። ስልክ አለ። በኢሞ፣ በዋትሳፕ፣ በቴሌግራም ደስ ባላችሁ በየትኛውም የሶሻል ሚዲያ አማራጭ አሎ በሉም። በአጭር ጊዜ ብቁ እናደርጋችኋለን፣ እንድትጽፉ እንድታነቡ ትሆናላችሁ። ለዛሬ የነበረን ትምህርታችን ይህ ይመስላል። መልካም ጊዜ፣ ሰናይ ቆይታ ተመኘሁላችሁ።